የኢትዮጵያ ታምርት የ2017 ኤክስፖ በርካታ አምራቾች ምርቶቻቸውን ያቀረቡበት እንዲሁም ደግሞ ከ120 ሺ በላይ ጎብኚዎችም እንዲሁ የተሳተፉበት ነው። ኤክስፖ ለኢትዮጵያ ምን አስገኝቷል በሚለው ጉዳይ ነው እንግዳ የጋበዝንላችሁ። እንግዳችን አቶ ዱጋሳ ዱንፋ ይባላሉ። በኢንዱስትሪ ሚኒስቴር የሚኒስትር ዴኤታ አማካሪ ናቸው። እንኳን ደህና መጡ እንኳን ደህና ቆዩ በጣም እናመሰግናለን ስለመጡ አጠቃላይ እንግዲህ የኢትዮጵያ ታምርት እንቅስቃሴ ከተጀመረ በኋላ ለሀገራችን በዘርፉ ምን አስገኝቷል የሚለውን አይተን ጀምር በጣም ጥሩ ጥያቄው ተገቢና በጣም ወሳኝና ጊዜያዊ ጥያቄ ጊዜውን የዋጀ ጥያቄ ነው ብዬ የሚወስደው ብዙ ጠቀሜታዎች አሉት ኢትዮጵያ ታምርት ከጀመረ በኋላ እስካሁን ድረስ ያስገኙት መአት ብለን የምናስቀምጣቸው ነገሮች አሉ ለምሳሌ አቅም አጠቃቀም የአምራች ኢንዱስትሪ የአቅም አጠቃቀም ከ2014 ወይ ደግሞ ኤክስፖ ወይ ደግሞ ኢትዮጵያ ታምርት ሙቭመንት ከተጀመረበት ጀምሮ ከ46 ፐርሰንት ወደ 61 ፐርሰንት የደረሰበት ሁኔታዎች አሉ። ይሄ ቀላል ነገር አይደለም። ምክንያቱም የአቅም አጠቃቀምን መጨመር ማለት ለማንፋክቸሪንግ ፕሮሰስ የሚያስፈልጉ ግብአቶችን አሟልቶ የቴክኖሎጂ አጠቃቀምን ዲጂታላይዜሽንን፣ ጨምሮ የሰው ኃይልን ቀጥተኛ ያልሆኑ ግብአቶችን ጨምሮ እነዛም ሙሉ ያካተተ አቅምን መጨመር ማለት ቀላል አይደለም ማለት ነው። ከመቶ ፐርሰንቱ ስልሳ አንድ ነጥብ አምስት ፐርሰንት መድረስ ማለት በቀላል የሚወሰድ አይደለም ማለት ነው። ኮሚኒቲቭ ኢፌክቱ ነው ብለን ነው የምንወስደው። ብዙ ብዙ ውጣ ውረዶች እዚህ ውስጥ ይገኛሉ ማለት ነው እና መገለጫው አንዱ የአቅም አጠቃቀም ነው። ሁለተኛው ደግሞ ተኪ ምርትን ከተካት አንጻር የተካናቸው ተኪ ምርት መጠን ወይ ደግሞ በዶላር ስናስቀምጠው ያ ሌላ ጠቀሜታ ነው ብለን የምናስበው። ሌላው የስራ ዕድል ፈጠራ ላይ ብዙ የስራ ዕድል ፈጠራዎች ተሻሽለው የተፈጠሩበት ሁኔታዎች አሉ። ሌላው የእሴት ጭማሪ አሁን ያቄ መጠቃቀም ጨመርን ብለን ስናነሳ የእሴት ጭማሪ ደግሞ በጣም ወሳኝ ነው። ማምረት ማለት ቀላል አይደለም፣ እሴት ጨምሮ፣ በተለይ እሴት ጨምሮ ማምረት ከዚህ በፊት እሴት ጭማሪ በጣም ዝቅተኛ ነበር። ያ አምራች ኢንደስትሪዎቻችን ነው ደግሞ የሀገር ውስጥ እሴት ጭማሪ በብዛት ከውጭ ነው የሚያመጡት። በከፊል የተመረተ ምርትን አምጥተው የተወሰነ እሴት ጭማሪ ጨምሮ ነው ሲያመርቱ የነበሩት። አሁን ግን ከኢትዮጵያ ታምርት ሙቭመንት በኋላ በሚደረግላቸው ያልተቋረጠ ድጋፍና ክትትል፣ ሁሉ አቀፍ ክትትል፣ የተፋጠነ አገልግሎት በትኩረት የሚደረግላቸው እገዛ ተነስተው ከዛ ብዙ የተሻሉ ምርቶችን ማምረት ችለዋል። እሴት ተጨምሮላቸው ምርቶችን ማምረት ችለናል። በጣም የሚያኮራ ምርቶችን አምርተን ማሳይ ችለናል በኤክስፖ ላይ ማለት ነው። ይሄ እንደ አጠቃላይም የታየው ነው በኢትዮጵያ ታምርት እንቅስቃሴ የተገኘ ነው። ከትናንትናው በተለየ ሁኔታ ትናንት ከተጠናቀቀው የ2017ቱ የኢትዮጵያ ታምርት ኤክስፖስ ምን ውጤት ተገኝተዋል? እንዴት ታያችሁት? ከአሁኑኛው የተገኘው ውጤት ብለን የምናስበው አንደኛው የግብይት ግብይት በፊት ከነበረው በጣም በእጥፍ ጨምሮ የተገኘበት ሁኔታ ነው የታየው። ሌላው አዳዲስ ማኑፋክቸሪንግ ማሽነሪዎች ተገኝተዋል። ከዚህ በፊት ሀገር ውስጥ ይመረታሉ ወይ ተብሎ የሚነሱ ብዙ ጎብኚዎች አስተያየት ይሰጡናል። እነዚህ ማምረቻ መሳሪያዎች በትክክል ሀገር ውስጥ ይመረታሉ ወይ ብሎ የሚጠይቋቸውን ማምረቻ መሳሪያዎች የቀርቡበት ሁኔታዎች አሉ። ሌላ የፈጠራ ውጤቶች ነበሩ ወጣቶች ከዩኒቨርሲቲ የተመረቁ በቴክኖሎጂ የተመረጡ ወጣቶች የፈጠራ ውጤቶቻቸውን ያሳዩበትና ጎብኚዎችም በጣም ያደነቁበት ሁኔታዎች አሉ ማለት ነው። ያ ማለት የተለየ ዘንድሮ ዘንድሮም በጣም የተለየ ያደረገው አንዱና ዋነኛው እነዚህ እነዚህን ያካተቱ ናቸው። ሌላ ካምናው ደግሞ የሚለይበት በስፋትና ብዙ አይነት ምርቶች የቀርቡበት ከሁሉም ሴክተር የተውጣጡ ብዙ አይነት ምርቶች የቀረቡበትና ጎብኚዎች በሰጡን አስተያየት በትክክል አገር ውስጥ ይመረጡ ነበር የሚል እንዳው ይቀጥል የሚል የተወሰነ ቀናቶች እንዲቀጥሉልኝ የሚል ጥያቄዎችን ሲያቀርቡልኝ ስለነበሩ በጣም አመርቂ ውጤት ያስመዘገኝበት ነው ብለን ምንወስዳለን። እንዳጠቃላይ ይሄ ንቅናቄ ምን ያህል ፋብሪካዎችን ወደዚህ ወደ ማምረቱ እንዲመለሱ አድርጋል? አንዳንዶቹ እንዲያውም ተዘግተው የነበሩ ሁሉ በዚህ ንቅናቄ የተነሳ ወደ ምርትም እንዲገቡ መደረጉን እንሰማለንና ምን ያህል መነቃቃት ፈጥሯል ከዚህ አንጻር ሲታይ? ከ2014 ጀምሮ ስናስበው ወይ ደግሞ ስናስላው ወደ 837 የሚሆኑ ኢንዱስትሪዎች ወደ ምርት የተመለሱበት ሁኔታዎች ነው ያሉት። እነዚህም አንደኛው በቀላል ችግር፣ በቀላል ብልሽት ማለት ነው። ኢትዮጵያ ታምርት ምንድነው ኮንሰርት ስለሆነ የዘርፉ ተዋናዮች ደግሞ አምራች ኢንዱስትሪዎች፣ ባለድርሻ አካላት ኢትዮጵያ ታምርት ብለን ስንጀምር የኮንሴፕት ጉዳይ ስለሆነ አእምሮ የቀየርንበት ጉዳይ ነው። ሁሉም ሰው የአገር ምርት ከመጠቀም አንፃር ኢትዮጵያ አምርታ ራሷ እንድችል ከማድረግ አንፃር ወኔን የፈጠርንበት ሂደት ነው ብለን እናስባለን። እነዚህ 737 ኢንዱስትሪዎች ወደ ስራ ገብተዋል ብለን ስናስብ የተወሰኑቱ በቀላሉ ወደ ስራ መግባት ሲችሉ፣ በጥቃቅን ነገሮች ተተብትቦ ማለት ነው ትኩረት አጥተው ባለቤት አጥተው ድጋፍ አጥተው ወደ ስራ ሳይገቡ እየቀረሙ አምራች ኢንዱስትሪዎች ናቸው። የተወሰኑ በመካከለኛ ደረጃ ችግር ያጋጥሟቸው የነበሩ ናቸው። ትላልቅ ችግሮችንም ደግሞ ፈተን በተለይ ቫሉ ቼኑ ላይ የሴት ሰንሰለቱ ላይ ከግብአት አቅርቦት እስከ ምርት ድረስ ያሉ ችግሮች ላይ ውስብስብ የሆኑ ችግሮች ላይ በመረባረብ ከባለሻ አካላት ጋር በመሆን በተለይ የመብራት ጉዳይ ለምሳሌ የሀይል ጉዳይ ጋር በተያያዘ እነሱን ችግሮች በመፍታት ወደ ስራ የገቡበት ሁኔታዎች አሉ ማለት ነው። ስለዚህ ሲመስሉ አሳሳብቶ በተለያየ ምክንያት ስራ ውስጥ ያልገቡ ግን አሁን ወደ ስራ ውስጥ ገብተው የስራ እድል በአዲስ መልክ የፈጠሩ ወደ ነበሩበትም የተመለሱ ከዛም በተሻለ እሴት የተጨመረበትን ምርት ማምረት ችግሮቻቸው ስለተፈቱ ማለት ነው ወደዚህ የተመለሱት እንዳጠቃላይ ስተኪ ምርቶች ላይ ምን ውጤት ተገኘ? ዋናው አንደኛው ዓላማም ይሄ ነው። አዎ ተኪ ምርት ላይ ኢትዮጵያ ታምርት ቅድም እንዳልኩት ከኮንሴፕቱ ስንነሳ ኢኒሼቲቭዎችን ያስፈልጓቸዋል። ወጣ ያሉ ተልእኮች ያስፈልጋሉ። ቀጥታ በመደበኛ እቅድ ሳይሆን ወጣ ያሉ ተልእኮች፣ ለምሳሌ ኢኒሼቲቭዎችን ብንወስ፣ ለምሳሌ የጸጥታ አካላት ዩኒፎርምን ስናይ ከመከላከያ ሚኒስቴር ጋር በመነጋገር ሙሉ በሙሉ የተካነበት ሂደት ነበር። በዚህ ሶስት ዓመት ማለት ነው። ያ ማለት ብዙ ቻለንጆች ነበሩበት። የኛ ሀገር ሰው በባህሪ ከዚህ በፊት የቱርክ፣ የጣሊያን፣ የፈረንሳይን ምርት የመልበስ ወይ ደግሞ ጫማ እንደ በቃ እንደ ኳሊቲ ነበር የሚታይ ነበር። አሁን ግን ያንን ኮንሰፕት እኛም እንችላለን፣ የማይቻለውን ነገር እንችላለን ብለን የቻልንበት ሂደት ነው። ስለዚህ ተኪ ምርትን ከመተካት አንጻር ዩኒፎርምን ተክተናል። አንዳንድ ፋብሪክሶች ከውጭ መጥተው ለጋርሜንት ኢንዱስትሪዎቻችን ከውጭ ቀጥታ አስመጥተው እየሰፉ ለኛ የሚሰጡንን ፋብሪክ ሲጭምር ባክዋርድ አንድ አንድ ስቴፕ ወደ ኋላ ዞረን ማለት ነው። ባክዋርድ እንዲሟሉ አድርገን መተካት ይችላል። ሌላ በጣም የሚያስገርም ነገር የውሃ ቆጣሪ ለምሳሌ ከዚህ ቤት ከውጭ ነበር የሚመጣው። አሁን ሙሉ በሙሉ በሀገር ውስጥ ተተክቷል። ሙሉ በሙሉ ጥራቱን የጠበቀ አቅርቦቱም ደግሞ የተስተካከለ። እዛ ላይ ብዙ ድጋፍ አድርገናል፣ እንደ ሚኒስትሪ ማለት ነው እንደ በረሻ አካልም እንደ ክላስተርም የኢትዮጵያ ታምርት ክላስተሮች አሉት። ስሩ ክላስተር ብዙ ድጋፎችን አድርገንላቸዋል ማለት ነው እና በቀላል ያመጣነው ውጤት አይደለም ተኪ ምርት ላይ በተለይ ማለት ነው። አሁንም በራሱ ብዙ ተኪ ምርቶችን እያመረትንበት ያለ ሁኔታ አለ። አሁን ተኪ ንሴንስ ዝም ብሎ የተተካው ሳይሆን ኔት ነው ኤክስፖርት አድርገን ደግሞ ኢምፖርት ተካን ማለት ኔቱን ነው። በቁጥር ሲገለጽ 2014 0.3 ሚሊየን ዶላር የነበረው ማ ነው ቢሊዮን ዶላር የነበረው ሶሪ፣ አሁን ወደ ሶስት ነጥብ አንድ ቢሊዮን ዶላር ደርሰናል። ይህን ሁሉ ቢሊዮን ዶላር ከዚህ በፊት ሀገር አውጥታ ከውጭ የሚታስገባቸው እቃዎችን ተክታለች ማለት ነው። ይሄ በጣም የሚያስሰግን ሞራል የሚሰጥ የኢትዮጵያ ታምርት ንቅናቄ ውጤት እንደሆነ ተደርጎ የተወሰደበት ሁኔታ አለ ማለት ነው። በቀጣይ ከዚህ የበለጠ ውጤት እንደሚገኝ እኛም እምነታችን ነው። በጣም በጣም እናመሰግናለን።